ሰላም ሰላም፣ ውድና እየተከበረችው ቻናል ቤተሰቦች እንዴናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ ፈጣሪ መስገን፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። ጾም እንዴን ነው? እስቲ የሁለታችን ጾም እንግዲህ የሙስሊም የክርስቲያንም እንግዲህ ግማሽ እያደረግን ነው። እንዴት ነው እናንተ ጋር? እኔ ጋር ፈጣሪ መስገን፣ ሁሉ ሰላም ነው እላችኋለሁ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ቪዲዮ ስጀምሩ ላይክ እያደረጋችሁ ጀምሩ። በጣም ወዳችኋለሁ ማለት ነው። እንግዲህ ዛሬ ደግሞ እላችሁ ከቻልኩት ብሩኬና ብሩኬና ሀይሚ ቂማማ ነዋ ማለት ነው እና ቤተሰቦቼ ቅድሚም ቪዲዮ ለቅቄላችሁ ነበረ ብሩኬና ሀይሚ ላይ የተደረሰ ወይም ደግሞ እየወራ የነበረው ነገር በጣም ነው የሚያስጠላ፣ በጣም ነው የሚያስጠላ። እውነት ኒንጃ አንዳንድ ሰዎች እንዴት እንደሚያስቡ አላውቅም። በተለይ በተለይ ደግሞ ጉሩብ አስሮ በንትን ጉሩብ አስሮ የጨረቃ ፋሚሊዎችን የከሌ ፋሚሊዎችን እየተባሉ በጣም ብዙ የሚሆኑ ሰዎች በጣም ይጨቃጨቃሉ ማለት ነው። እንደዚያ ባታደርጉ መልካም ነው ብዬ አስባለሁ። ሌላኛው ደግሞ ከዚህ በፊት ቪዲዮ ሰርቼ የላችሁ ነበረ ብሩኬ እንግዲህ በሰላምን ይህም ጣልን እና ዱባይ ሊመጣ ሶስት ቀን ነው የቀራ ቅዳሜ ዕለት ነው መበር ወደዚህ ማለት ነው። እና ሃይሚዬ እንግዲህ ቀርታለች። እውነት በጣም ነው ያዘንኩት ማለት ነው። እሷም ማለት እሱ ቪዲዮ ላይ ብዙ ቪዲዮ ላይ ነው ያለው እንጂ ለእሷ አልተናገረም። ግን ማለት ነው የምር በጣም ነው የከፋኝ። የእሷ ቦታው ሳስበው ራሱ በጣም ነው የጨነቀኝ። ለስንት ቀን ለስንት ጊዜ እንደቆረጠ አናቆም በዛ ብበዛ አስራ አምስት ቀን አይበልጥም ብዬ አስባለሁ። እንግዲህ ሃይሚዬ አስራ አምስት ቀኑን እንዴት እንደምታሳልፈው አዶን ነው። ከዛ ደግሞ ሃይሚን አሁን ቅድም ቪዲዮ ካየሁ በኋላ አውርቻታለሁ ፓስፖርቱንን ከብሩክ እጅ ተቀበይና እውነቴን ነው ምልሽ፣ ብዬ ቃል ገብቼለት አውርቻታለሁ ማለት ነው። ማለት ቴክስትም ሪከርድም አስቀምጬለታለሁ። አልመለሰችም፣ በነገራችን ላይ አልዋሽም። እና እውነቱ ሆኖ ከተቻለ ማለት ነው ሃይሚዬ ወደዚህ ለመምጣት በጣም እየሞከርን ነው ማለት ነው። እንደነገርኳቸው ፓስፖርት ብቻ ነው ፎቶኮፒ የምትልክልኝ እና እኔ ብቻ ሳይሆን ደግሞ ሶስት ሆነን ነው ሶስት ልጆች ሆነን ነው እንድትመጣ የምናደርገው ማለት ነው። ሶስታችን ብሩኬ እዚህ አገኝተን ነበረ ሲመጣ ማለት ነው። እና ሃይሚ ደግሞ ብሩኬ እዚህ ሲመጣ እሱ ሳያቅ እሱ ሳያቅ እዚህ መታ ሰፕራይዝ እንድታደርግ ነው እኛ ሀሳባችን ማለት ነው በዚህ ሰዓት እና እንደዛ ነው ይላቸዋሉ ቤተሰቦች እግዚአብሔር ፈቅዶ እንደዛ ከሆነ በጣም ደስ ይለኛል። የኛ ሐሳብ ነው ይሄ፣ የሃይሚዬ ሐሳብ ገና አል ምንም የሰማነው ነገር የለም ምን እንደምትለን ምንም የተሰሙ ማለት የመለሰችልን ነገር የለም። ባለፈው እንደጠየቅኳት እንደጠይቃት ነበር ፓስፖርት እኮ እሱ እጅ ነው አለው እሞክራለሁ እስከ መጨረሻ ብሎ የተቀበለኝ ብላኛለች እና መልሰ ፓስፖርት ማለት እመጣለሁ ብራ እውነቱ ስለተናገረችው ብሩኬ እንትን ብሏታል ማለት ነው። ፈርቷል ፈርቷል ስላችሁ ሜይቢ ምን እንደሚገጥማት አላቅም በሚለው ይመስለኛል። እንግዲህ እንደዛ ነው ሏቻሉ ቤተሰቦች። ከዛ በተረፈ ግን ብሩኬ በሰላም ይምጣ በሰላም የሚመለስ ችግር የለም እና ማለት ዱባይና ኢትዮጵያ ይህ ሰዓት መንገድ ነው ብዬ ብዙ ጊዜ ተናግራለሁ። እና ምንም እንደ ኢትዮጵያ በሉ በቃ ምንም የተለወጠ ነገር ትንሽ ሀገራ ምናምን ሁሉ ነገሩ ማት መደሰት መጫወት ሁሉ ነገር መስናናት ለምትመች ሀገር ብቻ ስለሆነች እንጂ ሌላ ነገር አንድ የተለየ ነገር አለ ብዬ አላስብ ቢ እኛ ሁን ለምሳሌ ኔ ምንም አትመስለኝም ለማለት ያክል ነው እና እና እንደዛ ነው እላችኋለሁ ቤተሰቦቼ ከዛ በተረፈ ግን የዛሬ ቪዲዮ እንዴት እንዴታ ያችት መማሪ በጣም ነው ያሳቀኝኔ፣ በጣም ከምነግራቸው በላይ ማለት ነው። ወይ እኔ ብሩኬ፣ አንተ ነፍሳ ማር ምንድነው ይሄ ሁሉ ከባድ ብራክ! ማለት በጣም ነው የደነገጠች አይሚኩ፣ እናንቴ፣ በስምአ ማለት ልጁን እያወቀች እንዴት እንዴት ደነገጠች፣ ልጅኔ ገርምኝ እሱ ነው እና ማለት ልዩ ሌላ ሰው ሆኖ ማለት ሌላ ነገር ሆኖ ቢመጣ ሌላ ሰው ሆኖ ቢመጣ ሶኬ ትፈራለች። የምታቁ ልጅ እንዴት እንዴት ትፈራለች የሚለው ነገር ሳስበው በጣም ነው ሳቅ ያልተማማቆጣጠር የቻልኩት ማለት ነው። እና ሃይሚዬ የኔ ቆንጆ አትፍሪ፣ እንደዚህ አያችት አይደለም። መቤቴ ብሩኬ ምን ሀል እንደምትወዳ ሃይሚን ማለት ነው። በጣም ነው የምትወደው እና እግዚአብሔር ነው ምላችሁ ብሩኬ ብዙ ነገር ተረድተዋል። በነገራችን ላይ ኔስቲ ሊሳምሽ እያላት ስስማት ነበረና በዚህ በዚህ የሚቃጠለው ሰዎች አለ አሉ። እንዴት ነው ማርያምን በጣም መዋደዱ ሰዎች ሳሳሙ ማለት ሌላ ነገር አልተሳሳሙ። እነሱ ጉንጭና ግንባር ነው የሚሳሳሙ እና እንዴት ነው በዚህ ብቻ ሰው የሚቃጠለው? እኔ እንዴት ነው የሚያስበው ሰው ልጅ የምለው ነገር ሳስበው በጣም ይገርመኛል እውነት ሲነግራችሁ ማለት ነው። እና እንድዚ ያለውላቸ አሉ ቤተሰቦች እንግዲህ ዳኒ በጣም ተሆነ ይችላል ማለት ነው። በጣም ነው የፈራችሁ ሃይሚዬ የኔና ብሩኬ ደግሞ ሄድ ያለው ስለው አረ የሆኔ ነገር ያረ ግባል እኔ ምን ይሆናለ አንተ የሆኔ ነገር ስትሆን በጣም ነው ምፈራ አንተ የሆኔ ነገር ያረጋክ ካደረገስ ምን ይሆናለሁ እኔ ስትል በጣም ስትፈራለት ነበረ ለብሩኬ ራሱ ማለት ነው። ደስ ስትል ማርያም በጣም ነው ደስ የምትለው። ሃይሚዬ የኔ ቆንጆ ፈጣሪ በዚሁ እንድትቀጥ ፈጣሪ ካንቺ ጋ ይሁን። ብሩክም ደግሞ ሃይሚን በቃለ ደስ እንድላት በቃ፣ ስጦታ ራሱ ዛሬ የተሰጣት ሽቶ አይታችኋል ብዬ አስባለሁ። ና በጣም በቃ ለድ ለምን እንደማደርገ ሀተው ነው እንጂ እሷን ጥሎ መሄድ አይፈልግም ብሩክ ታውቃላችሁ። ና ይሄ ሁሉ የሆነ በአንድ ቀን ፕራንክ ነው ምንም አደለም፣ ግን እግዚአብሔር ፈቅዶ አሁንም ደግሞ ሃይሚዬ ልትመጣ ትችላለች። ፈጣሪ ከፈቀደ ለፈጣሪ ደግሞ ሁሉ እና እንደዛ ነው ላቸው አሉ ቤተሰቦች እንግዲህ የዛሬ ተወነ ሃይሚ ያለ አትለቆም። እንግዲህ ነገ ደሞ ታላችሁ ጥፋ አድርገው ታመጣለች ብሩኬ ነገ ታምርክ ያለች ሃይሚ ደሞ ታቃላችሁ እና የሳብራንግ እንግዲህ ያንቀጠቅጣልና ብሩኬ ዛሬ በሰው ነው ሷን ያስቀጠቅ ያንቀጠቀጣትና ነገ ደሞ ሃይሚ በራሷ ታንቀጣቅጥ ይሆናልና በጣም በጣም ነው ያሳቁኝ። ማርያም የኔ ቦታ የኔ ቦታ ደግሞ እሱ እሱ ላይ እሱ ላይ ውጭና ተቀመጭ ነው ታኝ ነው አላት ዳኒ። እዛ ቦታ እንዴት እንዳሳቀኝ እናንተ ማርያም ልነግራቸው አልችልም። እና ደስ ስላሉ ወይኔ እንዲህ አይነት ቪዲዮ ቢሰሩ እውነት ሁሌ ማለት ነው ማለት እኛም ያስናኑናል። እነሱ ራሱ ወይ ቪዲዮ ከተጫነ በኋላ ቢያዩ በጣም ነው የሚሰቁት እርግጠኛ ነኝ። እና በጣም ነው ደስ የሚለው የምሬ ነው ምላቸው እና እና እንደዛ ነው እላችኋለሁ። ቤተሰቦች በዚህ ቤት አዲስ ከሆናችሁ አሁንም በድጋሚ ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ።